ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ ቤተሰብ ሰላማችሁ ብዝት ይበል። በጣም የምወደው እና የማከብረው መዝሙሮቹ የሚመቹኝ፣ ጋስፕሉ ሲያስተምር የሚመቸኝ፣ ኢንተርቪው ዩቲዩብ ላይ ሲያደርግ የሚመቸኝ ወዳጄ ወንድሜ ፓስተር ካሳሁን ለማ እኔ ቤት ላይ ነገ ጠዋት እንወያያለን እንዴት ወደ ክርስትና እንደተቀበለ መዝሙሮቹ ምን እንደሆኑ ብዙ ሰዎች እሱ ጋር ሲመጡ የሚጠየቁት ጥያቄ በፍቅር የሚመልስላቸው ብዙዎቹ የሚደመሙበት እንዴት እንደሆነ እኔ ቤት ነገ በአሜሪካን ሀገር በእኛ ሰዓት ዌስት ኮስት ሰው ፓሲፊክ ታይም ነው የምነግራችሁ። ኢሌቨን ክላክ በኢስት ኮስት ቱ ፒኤም በኢትዮጵያ አላቀው የሚቀርታ አርጉልኝ። በዚህ ሰዓት አካባቢ በዚህ ሰዓት አካባቢ ወንድሜ ወዳጄ ፓስተር ካሳሁን ለማ እኔ ቤት እንወያያለን። አክብሮኝ ደስ እያለኝ ነው ያለው። እንደዚህ አይነት ወንድሞች ያብዛላችሁ። ደስ እያለኝ ነው የምመጣው ወንድሜ እና በጣም ነው ማመሰግነው ብሏል። ይመጣል። ትመጣላችሁ። ትባረካላችሁ። በመዝሙር ትባረካላችሁ። በአንዳንድ ደካማንን መቼም እንደምታወት በጣም ስጋ አስቸጋሪ ነገር ነውና እንወያያለን ብዙ ነገር እንነጋገራለን። ይሄን አደርጋለሁ። ሰላማችሁ ብዝት ይበልልኝ። ነገ ማንም ማንም እንዳይቀር፣ የምትወዱት ወዳጃችሁ ፓስተርና ዘማሪ ካሳሁን ለማ ከእኔ ጋ ቆይታ ያደርጋል። ከዛም እናንተ የመረጣችሁት የምትወዷቸውን ሰዎች ንገሩኝ፣ እያመጣን ጌታ ይሰበካል። ክብሩን ኢየሱስ ይውሰድ፣ ክብሩን ጌታ ይውሰድ። ሰላማችሁ ይብዛልኝ። ነገ እንገናኝ። አሁንም ሰዓቱ እናገራለሁ። ኢሌቭን ወይም ቴን ቱ ኢሌቭን ኢሌቭን በእኔ ነው። በዚህ ሰዓት አካባቢ ከዚህ አንድ ሰዓት በፊት ማለት ነው። ኢስኮስ ቱ ፒኤም በኢትዮጵያም ጥሩ ሰዓት ነው ብሎ ወንድሜ ነግሮኛል። ስለዚህ እንወያያለን። እነ ወንድም ተክሉ እናመጣለን። እነ ሳሚ ሙሉጌታ ይመጣሉ። ብዙ ወንድምና እህቶቼ እየመጡ ምስክርነት ይሰጣሉ። እና እንወያያለን። ቤታችን የጌታ ይሆናል። ሰላማችሁ ይብዛ። መልካም ጊዜ